ቻይና በኢትዮጵያ ኢንቨስትመንት ተሳትፎዋን ለማሳደግ ቁርጠኛ ነኝ አለች። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ ከቻይና አምባሳደር ቼን ሀይ ጋር ተወያይተዋል። በውይይታቸው በብሪክስ የትብብር ማዕቀፍ መሰረት የሁለቱን ሀገራት ትብብር ለማጠናከር እና በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ በጋራ መስራት አስፈላጊ መሆኑን አንስተዋል። ሁሉም ግድቦች ለበጀት አመቱ የኤሌክትሪክ ኃይል ማመንጨት የሚችል በቂ ውሃ ይዘዋል ተባለ። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን በበጀት አመቱ 25423 ጊጋዋት ሰዓት ኤሌክትሪክ ኃይል ለማምረት ታቅዷል ብለዋል። የግማሽ አመቱ አፈጻጸም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ40.27 በመቶ ብልጫ እንዳለውም አመላክተዋል። እስራኤል የኢትዮጵያን የኢኮኖሚ ሪፎርም እንደምትደግፍ ገለጸች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ከእስራኤል አምባሳደር አብርሃም ንጉሴ ጋር የሀገራቱን ኢኮኖሚያዊና ዲፕሎማሲያዊ ትብብር ስለማጠናከር ተወያይተዋል። በተጨማሪም በንግድ ኢንቨስትመንትና በቴክኖሎጂ ሽግግር የትብብር መስኮች መክረዋልም ተብሏል። ኩባንያው በዘመናዊ መንገድ እንጆሪና ለመድኃኒት ግብዓት የሚውል ሳፍሮን የተሰኘ አበባ በማምረት ለውጭ ገበያ ማቅረብ የሚያስችለውን ስራ በቦሌ ለሚ ኢንዱስትሪ ፓርክ ውስጥ ለመጀመር ስምምነት ፈረመ። የአፍሪካን ፋርሚንግ ኢንዱስትሪስ ዋና ስራ አስፈጻሚ ናሱር መሐመት ኢትዮጵያን ግንባር ቀደም የእንጆሪና ሳፍሮን ላኪ ሀገር ለማድረግ ይሰራል ብለዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሀ ይታገሱ ለውጤታማነቱ ተገቢ ድጋፍ እንደሚደረግም ተናግረዋል።